አሰላሙ ዓሌይኩም ረህማቱላ ወበረካቱ ውድና የተከበራችሁ ውድ ሰናይ ቤተሰቦች እንዴት ናቸው የሰላምን አልሐምዱሊላህ በያላችሁበት ሰላም ሰላምነት አይለያ ማ ደግሞ ጎረቤት እንግዲህ ለምን ቪዲዮ ጋር አርጽላችሁ የአበሻ ሽንኩርት በጣም ትላልቅ እንደምታዩት የአበሻ ሽንኩርት ነው ይህ ደግሞ መምጫው ግል ነው፣ የሚያደርጋችሁ ሁሉንም ማለት ነው። እንደዚህ መቆራረጥ የጠበቅባቸውም እነዚህን የሀበሻዎችን ሽንኩርቱ ማለት ነው። ሶስት ኪሎ አቅሪባ፣ ሶስት ኪሎ ነው ሽንኩርት የገዛሁት እ ሀባይ ለብትፈ ጋ በፈል ስጋን ያሞቃል። ለስጋ ያን ያህል አይደለም ያን ያህል ስራችሁ፣ አንድ ፈታችሁ ይወቃል።

በክሰል በመስራት ያዝኩት ሽንኩርታችን እንደዚህ ሆኖ እየበሰለ ነው በነገራችን ላይ ሴኔጋል ብረት ድስት ሶስት ዶሮ ማለት ይሄ ነው እኔ የምመክረው ለአንድ ዶሮ መስሪያ ነው ከዚህ ያነሰውም ይሰራል ግን እንደንትናችሁ ነው ማለት ስሙ ነው እንግዲህ ሶስት ዶሮ በነገራችን ላይ ይሄ ማለት ነው እ አንድ ዶሮ ከዚህ ባነሰ ብረት ድስት አልሰራም። ማለት ምቾት የማይሰጥም ማለት ነው። አባይቢ ስቶብ ላይ ይሄንን እንቁላላችንን እንደዚህ እንጥዳለን። ሽንኩርታችን፣ ዶሯችን እስከሚበስል ድረስ እንቁላላችን በጎን ይበስላል ማለት ነው። አባይቢ እንግዲህ እዚህ ጋር ሾርባ ሰርተናል። ሾርባችንም እንደዚህ ሆኖ በስሏል። በእንጨት ነው እኛ እንግዲህ በፌሮ ምድጃ ደርገን በእንጨት ነው የምንሰራው ሾርባ ሀብ ስለሆነ ማለት ነው። ሲዩት እንደዚህ። ማሻአላህ ተባረከ ራህማን። ይሄ የዛሃራ ስራ ነው። ዛሃራ ናት ሾርባ የምትሰራው ማለት ነው። የሾርባው ድርሻ እና የእንጀራው ድርሻ የዛሃራ ነው። ማሻአላህ ማሻአላህ። እንቁርቲ እንደዚህ ሆኖ በስሎልኛል። ከዛ ዘይታችንን እንጨምራለን፣ ዘይታችንን እንጨምራለን። እንደዚህ ቆንጆ ነው ማለት ነው። ከዛ እንግዲህ ሀባይብ ዘይት እኔ ብዙ አላበዛም። ምክንያቱም ጾምም ነው፣ በዛ ላይ ደግሞ ጨጓራ የሚያማል፣ አለማብዛት ነው። ዘይት ዘይት ሲበዛ አልወድም። ከዛ እንግዲህ ሴትም ዶሮ ስለሆነች ደግሞ ሞራ ነገር ይኖራታል ማለት ነው። የታረደችው ሴት ዶሮ ናት። ክሰሉ አላፈጠነኝም እኔ። እንጨቱ ላይ ያደረኩት ይሄ አመድ አመድና ለአርጎ ቀብቻለሁኝ እንዳይዝ እንዳይጣቁር ማለት ነው፣ ይሄ ሲታጠብ ነጭ እንዲሆን። እንግዲህ እንደዚህ ሆኖ በሰላ ከዛሽ በርበሬ ጨምራለሁ ማለት ነው። እንግዲህ በርበሬ እንደዚህ አድርጌ ጾሙ ስለሆነ መብዛት የለበትም።

ዶሯችንን እንጨምራለን ማለት ነው። ሴት ዶሮ ስለሆነ ሞራ ራሱ እንደዚህ ነው ያላት እንደምታዩት አድርገን ዶሮዎችን ጨማምርና እንግዲህ እናበስላለን። በነገራችን ላይ እኔ ሙያ ተማሩ እያልኩኝ አይደለም። ያው እንግዲህ ዛሬ እኔም ሙሉ ባይሆንም ያው ትንሽ ቪዲዮ ልቀርጽላችሁ ጊዜ ነው፣ እንደዚህ እንደማሳለፍ ማለት ነው። አንዳንዴ በስራ ብቻ ሳይሆን እንደዚህም እንደምሰራ ላሳያችሁ ብዬ ነው። በነገራችን ላይ እኔ ዛህራ ከመጣች ጀምሮ እቤት ብዙም አልሰራም፣ ግን እንደዚህ አንዳንድ ጊዜ ጎረቤቴ ዶሮች ናፍቆኛልና ካልጋበሽኝ ብሎኛል። በቃ እኔ ደግሞ እቤት ከምጠራው ሚስቱም ልጆቹ አሉበት ይዜ እሷም ዘመዴ ስለሆነ ዛህራ ጋር ከመሀመድ ጋር እንሄዳለን ማለት ነው እናንተም ትሄዳላችሁ ተጠርታችሁ አልሰምታችሁ ጭሱ እንግዲህ እንደምታዩት በእንጨት መስራት ያውም አልহামዱሊላ ውጭ ላይ ስለሆነ ያን ያህል እንትን የለውም ግን አስቡት እፍ ማለት እንዴት እንትን እንደሚል አሻይላችሁ ማጣችሁ ማለት ነው ጭሱ በቃ የኖራችሁበት አይመስልም ጭሱ ማለት ነው ይከብዳል እንደዛ ስላችሁ ታዲያ ሳነፉኑ ማለት ያ አይደለም እኔም ሰነፍ አይደለም አልহামዱሊላ ማይቢ ነጭ ሽንኩርት እና ዝንጅብሉን ልንረስቸው ሳላሳያቸው ጨምሬያለሁ። እዚህ ጋ እንደምታዩት ያው እንግዲህ ቀይ ወጥና ዶሮ ሲሰራ እያደር ነው ወዙ ውጥት የሚለው ና ማሻአላ ተባረከ ረህማን፣ በዚህ የሚያምር ወጥ ሰራ ለና ብረን ማለት ነው። ጭሱ ግን አያሳይም፣ ሀቂቀተን ጥቁር አድርጎ ነው የሚያሳያቸው ጭሱ ማለት ነው። እንዴ እውት ከለሩ እንደዚህ የሚያምር ነው። እንግዲህ ሀባይ ዶሮ ወጣችንም እንደዚህ ሆኖ ደረሰ እንደምታዩት። ማሻአላ ተባረከ አልረሕማን። እዚህ ጋር ሾርባችንን አድርገናል። ፌርሙሳኖቻችንን እንደዚህ እንከርናለን። ፌርሙሳን ከአረብ ሀገር ይዛችሁኑ ቶሎ። ምክንያቱም የአረብ ሀገሩ እንደዚህ ትላልቅ ነው ማለት ነው። ከዛ እንግዲህ ይሄ የሉባባ ውጤት ነው። ማሻአላ እንደምታዩት ጌማት ሳምቡሳ በቃ ቆንጆ አድርገን እንደዚህ አዘጋጅተን ጨርሰናል ማለት ነው። ጉዞ ወደ ጎረቤታችን ቤት ሚቶል እናንተም ኢፍጣር ማለት ነው ሰምታችኋል። እስከወደዳችሁት ላይክ ሸር ማድረጋችሁና ትርሱ። ሰላም ሁኑልኝ።